የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለታሪክ አይተን እንመለስ። ብርቱካን እባላለሁ። ተወልጄ ያደኩ ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንት ነው ያለ እየተሰደደው፣ እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ እየኖርኩ እያለ ስምንት አመት ሲሞ ላይ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላችኋል። ይሄ እሷ ማለት ነው። አያቴ አሉ በስምንት ዓመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው ያንድ ሴትና ያንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆች ነው ማለት ነው። ካልሲ ያጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትየዋ ኢቨን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ አመት ምናምን ሲመጣ እኔ ደግሞ ሰቱያ ከምትለብሰው ልብስ ትቀድና ጣጣጣ ተፈጠነት የነበርኩ እንትን ብላ በመኪና እንኳን አይሰፋም። እቤት ነበር በመርፌ የተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም እቶ ወርቁ እየወደቀውን ልጆች ተጠቅሞ የጨረሱትን እሱን ስጎትት ምን ስል የባለም እንደዚያው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩ፣ እስከ ስምንት ደረጃ እስከ ስምንተኛ ክፍል። በኋላ የሆነ ስራ ምቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ሲመጣ ስራው እያያዘኝ ትምህርቱም እየያዘኝ እየከበደኝ ሲመጣ ስራዬን ለእንዲት ሙሉ ስሰራ እንትን እላለሁ። አልተኛም ነበር ያረሳት ነበር። ከዛ ኢምባረስቲ እንታ ሶልቲያ ክፍል ጨረስኩ። ያሶልቲም ያው 392 አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱ አበረታታት ጀመሩ። አይዞች ኢቪን ደፍተር እስክሪብቶም የሀንዳውትም ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ። ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዚያ መጨረሻ ላይ ልክ አንድ ዓመት ተማርን ሁለተኛ ዓመትም ተማርን። ሁለተኛ ዓመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው? ሶስት ሰዓት ነው ከሌሊቱ ሶስት ሰዓት ላይ እኔ አጋጣሚ ከልጆች ጋር ነኝ ነበርኩ ነበር ላይበራሪ ነበር ወደ ውስጥ ስምን መለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ አረ ምንድነው በዚህ ውጡ በዚህ ወረዱ እንዲህ ወንበስ እንትን ተኙ ተንበልበሉ ምናምን ይሉናል። ከዚያ ልክ እየተኛን እየተሳብን እንደ እባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ፣ በቃ እናምልጥ እናምልጥ እንደዚያ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናረዋል። ውጭ ላይ ስንል ምንም የትጥቅ ልብስ አለበሱ። ከዚያ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው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 እኔ ምን እዚያው ላይ እየቀየሩን ምንሳት እንደቀየሩ አላየናቸውም። ከዛ እየሄርን እየሄርን እያለ ጫካ ስንጀምር፣ መኪናውን ከዚህ በኋላ መኪናን መግባት አይችልም ውረዱ በእግራችን ዱብዱብ እያለ ነው የምንሄድ አለ። ልክ በእግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ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 ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው። አይጠጉንም ሁሉ ከዚያ እየወረወሩልን እያነሳን እንበላለን። ያው ሆድ አይደለም ይርበናል። ምን ጠጣ ውሃ ስነጣ ደግሞ በለበስ ነው ልብስ እየዘፈዘፍ ነው ምንጭ ነገር እናገኛለን ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥላቀም ስለሚቀፍ ልብሳችንን እንዘፈዝፍና ልብሳችን እየመጨ እየጨመቅን ነበር እንደዚህ ያንጠፈጠፍን ነበር ልብሳችን እየመጠጥ ነው ምንጠጣ። አመት ከስድስት ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል፣ እያቀርነው ጊዜም እስከዚህ ነበር፣ የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴን ጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የተዋል ሙሉ ልብሳችን እናውልቀን ነው እንግዲህ እንደንተን ሶስቶቹ አራቶቹ ተሄዱ በኋላ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድነው ታኛለኝ። ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደረጉ በኋላ ከደፈሩ በኋላ ምንድን ነው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 ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው። ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ ያድርገዋል ማለት ነው እ ሌላስ ምን ይሻላል? ከዛ የሆነ ሚ እንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህ ሚተለት ላሉ እንደ ምላጭ አይነት ነገር ይዘዋል። ይህ ሁሉ ትልትል ነው። ይህን ማህፀኒ ከተጨቀጨቀ በኋላ ምንም አላስታውስም። የት ትጣል ምንሆን ግን ምንድን ነው በስድስተኛ ቀን ቀና ብይን ትስል ምንም ነገር የለም። ከጎኔም ሬሳ አለ ከጎኔም ልጅ ተሬ ትላለች። በቃ ከእሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብስ ሙልጭ አርጌ አውልቄ ናሰርኩት ተንትኑ ጋር አጣብቂያ ስሬ እየጎተትኩ ያ ማለት ምንድን ነው እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር እየወተትኩ የተላቀስ ርያል በቃ አርቃንሽን ሆነሽ በጣም የሚያሳዝነው ቁምጣ ነበረች ቁምጣ እንደ ያላስ ለብሰኝ አለ ቁስሉ ማለት ነው እንዲህ ክፍቱን አርጊ ልብሴን ግን ሙሉ ቃኔ ለሷ ለብስኳት የለብስኩ አንድ ቀሚስ ነበር እና በቁምጣ ቁምጣ ከስር ለብሼ ነበር የለብስኳት ልብስ በቁምጣ የመከለ ማሰራ አልቻልኩም አውልቄ ሁሉ ሞክሬያለሁ ሙሉ ደም ማለት ነው ከዚያ

መጨረሻ ላይ ይብላኝ። አምሳ አምሳ ብር አምሳ አምሳ ብር የሚላ ሳናገኝ ከሱ ላይ አምሳ በጋ ከፍሎ ልክ አንድ ዝም ብሎ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ብሎ ዩንቨርስቲ ስሄድ፣ ቀጥታ ዳይረክተሩ ቢሮ ነው የገባሁት። ከዚያ ቀጥታ ዳይረክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ። ካየ በኋላ ህክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው ም እንዲታሸግ ተደረገልኝ። አሳሸገኝ እያለ እያለ በቃ ሰለቸኝ። ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው? ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽን ፈጥሯል መሰለው ያው ብዙ ቀን ስለቆየው ስድስት ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ ልብም የልብም ኬዝ እንዳለብኝ የታወቀ እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚ አዲስ አበባ ሲጥሉኝ ምንድን ነው ወደ የት ሊሄድ በቃ ህይወት ምስቅልቅል እንዳለብኝ እብዶንኩኝ አበርኩኝ ከጊዮርጊስ ወደ ማርያም ያርኩኝ። እኔ የማርያም ቀን ነው ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩኝ እየተከተልኩ እና ስል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ተሰጠኛ፣ 50 ብር 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን፣ አይዞሽ ምናምን አለች። እኔ ኮሌጅ ተማሪ ነኝ እና በዚህ ነው ነው በዚህ ረብሻ ምክንያት ነው እንደዚህ የተፈጠረው። እንዴት ላልኩ እንዴት ልሄድ ብለሽ አልኳት፣ የት ልሄድ ብለሽ ስላት አይ እንደዚህ ማ ከሆነ ከኒል እንትን ጤና ጣቢያ እንውሰደሽ ብሎ ጤና ጣቢያ ሲሄድ የምጥ ማርሽ የሰጡ ስሽ አደረጉ። ተወለደ። ከተወለደ በኋላ በጣም እራበኝ። በቃ ምኑ ላያጥበው መጠው ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ። ምን ላድርግ አልኳት። በቃ ጨለመብኝ፣ እባክሽ አስገብኝ ስላት ከጎንሽ አለን በላ መድኃኒቶቹንም ያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነው ሪፈራል ተጻፈልኝ በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ እያልኩኝ በነሱ ጥረት በነሱ ጥንካሬ በማዘር ቴሬዛ ማለት ነው ለልጁም ሆነ ለእኔ የሕክምና ወጪዎችን እያንዳንዱ አንዱ እየሸፈነች እሷ እንደናት ሆና እየመከረችኝ፣ እያጽናናችኝ፣ እንባዬን እያበሰችኝ ነበር። አንድ እሷ ናት።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 መዳኔት እየወሰድ ያለ በቃ እነዚህ የሚዋጥ መዳኔት አለኝ መርፊ አለኝ። ይህን ነገር ነው እየወሰድ ያለው እና ይህን መዳኔት ሲወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። ምበላው መጠጣው የለም። ምታይወት ነው ደረኮቸሮ ነው። አሁን ቅድም እንደሁም ሳዘጋጅ ነበረ። ኮቸሮ እዚህ ያለ ዘፍዝፌ ነው የዘፍ ዝፌው ስለቆየው ቅድም ነው እናንተ ቀረጻ ለታስተላ ያዘገጃጃችሁ ያለ የዘፍ ዘፍ ማለት ነው። የዘፍ ካለ በኋላ ለልጄ ምንድነው ፍትፍት አርጌ ነው የሚበላታለው። እሱ የሚበላት ይችን ነው እና ሙዝብና ነው ገዛለታለው። ብስኩት መጠለያ ያስፈልገኛል። አሁን ይሁን ያለበት ሬስፖንሰር አንድ ወር ከፍለልኝ ነው ሄደ ሌላውን ግን እየለመንኩ ነው። ውጭ ላይ ማለት ነው የሆነ ነገር ሆነ። የልጃውን ወደ ሶስት ወር አለፈ። ሰው እንድንኮታጠሩ ማለት ነው መታጠቢያ ሰዓት የለም። ብቻ ቃላት የለኝም። በ የድረሱልኝ። ምን አንድ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድን ነው የማደርገው? ነት ለመናገር በጣም እየራበኝ ነው። በቃ ራበኛል ጀምሬ